ግርም የሚለኝ ነገር አንድን ሰው መምሰል ይቻላል፣ መሆን ግን አይቻልም። እጎድ እኮ ነው እየተካሄደ ያለው ነገር ምንድን ነው? እኔ አልገባኝም። የገባችሁ ልጆች ካላችሁ እስኪ አስረዱኝ። ማነው ሰዳቢው? ማነው ተሰዳቢው? እስኪ ንገሩኝ። ማነካን ነካን ዝም ለምደው እንደ ቆርቆሮ የሚጮሁት እዛ ሰፈር ያሉ ሰዎች ማለት ነው። ማን ነው ሰዳቢው? ማነው ተሰዳቢው? እስኪ ንገሩኝ። አልገባኝም። ፈለኩ ፈለኩ ፈለኩ አጣሁኝ። ማን ነው የሰደባት ልጅቷን? እኔ በእውነት ስድብ አጣሁኝ። ያኔ እንዴ ሰው የፈለገውን ሰው እኮ ኦደንስ ያኔ የሚፈልገውን ሰው እሷ ትምጣልን እሷ ትበልልን ማለት መብት ነው። ስልካችን በእጃችን ላይ ነው። ኮሜንት የተከፈተው የፈለግነውን ነገር ልንጽፍ ነው። ያንን ሰው እስከሚያስቀይም ድረስና አላህን የሚያስቆጣ ነገር እስካልጻፍን ድረስ ማለት ነው። ይህን ነገር እየደገፍኩም ባይሆንምም ግን ስድብ ፈለግኩኝ። ስድብ እናንትን አስተያየት መስጠት ያኔ ያቃታቸው ማህበረሰብ ናቸው መሰለኝ። ሰላሙ አለይኩም ወረህመቱላሂ ወበረካቱህ ውድና የተከበራችሁ ቤተሰብ የፈኪ ወዳጆች እንዴ ናችሁልኝ? ደህና ናችሁ? እስኪ ብቅ ብቅ በሉ የፈኪ ወዳጆች የት ናችሁ? የእርግ ቧፈች የጠንበለላ ጠንበለል ማለት ነው። የሴት በላይ አይበገሪዋ ማለት ነው። ፈኪ ማለት እኮ በጣም ትለያለች? አሞ ግን ምንድን ነው የምታሽቃብጠው ማለት ነው። አሁን እያሽቃበጠ ነው፣ በእውነት እያሽቃበጠ ነው። እንዲህ ፈኪ ስንት ነገር አሳልፋለች፣ ስንት ነገር በአህሙ የተነሳ ስንት ነገር ሆናለች፣ ስንት ነገር ብር ሰረቀች እስከሚባል ድረስ፣ አንድ ሰው እንዴት አደርሽ የሚላት እስከምታጣ ድረስ ማለት ነው። ዛሬ ሲያሽቃብጥ አህሙ ሲያሽቃብጥ መጣ። ምን እያላትሉ ነባን ስለተናገራችሁብኝ ከፍቶኛል ብሎ እየተነፋረቀ መጣ ማለት ነው። ሶፍት ላቀብልህ፣ ሶፍት የለም፣ ሶፍት ላቀብልህ ሶፍት ያስፈልጋል። ምስል ማለት ነው ፈኪ፣ ያንን ጉድ እንደዚያ ውርጅብኝ ሲወርዱባት የት ነበርክ የት ነበርክ? ማንኛውም ሰው ፈኪ የት ናት ፈኪ ጠፍታለች፣ ፈኪ ጋ ናት። ቶሎ ምናም ለራስህም ጥቅም ነው። በነገራችን ላይ ኦዲንስ፣ አንዳንድ ጊዜ የሆነ ሰው ጋር ብትመጣ ብዙ ቪው ታገኛለህ። እንደዚህ ብሎ የሚሰጠው ለራስህም ጥቅም ነው ማንጋ ስትመጣ ብዙ ቪው እንዳለ ታውቃለ አንተ። በነገራችን ላይ ለፈኪ ያለህን አቋም ስላስረዳህንም እናመሰግናለን ማለት ነው። ያ ማለት ማንንም ከማንም ለማመዛዝ እንፈልጌ ሳይሆን እውነታው ግን አንዳንድ ጊዜ በጣም ይደብራል። ያኔ ማለት ነው። ፈኪ ማለት ማንም ሊበግራት አልቻለ። በራሷ የምትተማመን ቆማ የምትሄድ ልጅ ናት ማለት ነው። ነባ ማለት ነው እንደው ቢሰርቡሽ እንኳ ማለት ነው ቢሰርቡሽ ደግሞም ፈለግኩኝ ፈለግኩኝ በቃ ቪዲዮ ከተለቀቀ እስካሁን ድረስ ስፈልግ ነበር የቆዩት ማለት ነው። አንድ ያኔ ፈኪ ጋና ፈኪ ጋና ምናምን የሚል እንጂ ነባ እንዲህ ነሽ ብሎ የሰደባት አላየሁም። ያኔ ኮሜንት ላይ ማለት ነው። ካላውጡ እስኪ ካላውጡ፣ በእውነት እንዴ! ሲጀመር ማለት ነው ሰው ሚዲያ ላይ ሲወጣ ብዙ ነገር ይችላል። በነገራችን ላይ መምሰል ይቻላል፣ መሆን ግን አይቻልም። እንደ ፈኪ ብዙ ስቃይ ያሳለፍ ጉልቴ ከሆነ መምሰል ትቻላለች፣ መሆን ግን አችም ነባ ማለት ነው። እኔ ጥላቻ የለብኝም ባንቺ ላይ ግን ፈኪን እወዳታለሁኝ። ፈኪን እጅግ በጣም እወዳታለሁ። እጅግ በጣም ሲከፋት ይከፋኛል፣ ሲያማት ያማኛል። የሆነ በቃ የሆነ ትንሽ እህታችሁ እንዴት ነው ያኔ እንትን የሚለው እንደዛ ማለት ነው። ስለዚህ መምሰል ይቻላል። መሆን ግን አይቻልም። ብዙ መከራ ሳለፍ ኩልቲ ከሆነ ነባ በጣም ሳስተሻል። አህሙም እንደዛው የሆነ ስህተት እንኳ ካለ ማስተካከል እንጂ ወተህ ሚዲያ ላይ መነፋረቁን ምን አመጣው ማለት ነው፣ ምን አመጣው እንዴ? ስልካችን በእጃችን እኮ ነው። ኮሜንት የተከፈተልን እኮ የፈለግነው ልንጽፍ ነው። አስለም ብንጽፍም እንኳ ማለት ነው። ትችት አልፈለገ ሰው ደግሞ ሚዲያ ላይ አለመምጣት እንዴ? ክብርን የፈለገ ሰው እኮ ሚዲያ ላይ ወጥቶ አይደለም ክብርን የሚፈልገው ሚዲያ እኮ ጥሩ ጎንህንም መጥፎ ጎንህንም ልትነገርበት የምትመጣ ነው እንጂ ሁልጊዜ የኔ ጣፋጭ የኔ ማር የሚባልበት አይደለም። ሚዲያ ማለት እቀራለሁ እመጣለሁ፣ እንዲ ለኦዲየንስ ብላችሁ እኳ አይደለም የምትመጡት፣ በነገራችን ላይ ማለት ነው። አንድ ሰው ሚዲያ ወጥቶ የሚሰራው ቢሰራ የሚጠቀመው ያ ባለ ሚዲያው ነው ያ ባለቤቱ ነው እንጂ ኦዲየንሱ አይደለም። በነገራችን ላይ ብዙ እንድንናገር አታድርጉ። በእውነት ብዙ እንድንናገር አታድርጉም። ፈኪን ደግሞ እንወዳታለን። በሄደችበት እንከተላታለን። እንኳን አይደለም አሁን አሁን እንኳን አይደለም አሁን ማለት ነው አሁን እንኳን አይደለም አሁን አንገቷን ቀጥ አድርጋ ሄዳ ሰው ጋር ሰው ያኔ ፈኪ የት ነሽ እያለ እየመጣ ቀርቶ ብቻዋንም ስትሆን እርቀናት አልሄድንም። ብቻዋንም ስትሆን አብረናት ነበርን ማለት ነው። ስጠይ ብዙ ብዙ በጣም ብዙ ብዙ እህቶች አሏት ፈኪን የሚያከብሩ፣ ፈኪን እንዲህ የሚሉ በጣም የምታዘኑ ልጆች አላችሁ። ደግሞ በጣም ዛሬ ራሱ ኮሜንት ላይ ለፈኪ ያላችሁ ጥላቻ፣ አንዳንድ ልጆች ምን አለ ወጥታችሁ ታጠቡ፣ ይሄንን ቆሻሻ አስተሳሰባችሁን ማለት ነው፣ ለፈኪ ጥላቻ ያላችሁ ልጆች። ለነባ ቦታ የለህም። ስጦታ ስሰጣት እንዲህ አሁን ለፈኪ ስጦታ የሰጧት ወዳጆቿ ቤተሰቦቿ የሰጧትን ባደራ አስረክብልን የተባለውን ነው ወስዶ የሰጠው አባያም ገዛላት ብትሉ ምንም ማለት ነው። ስለዚህ በስነ ስርዓት ስጣት። ክብር የለህም ለሷ። ፈኪን ዲናት ፈኪን ዲናት እንዴ! ምን ያደረገቻችሁ? ፈኪን መምሰል እንጂ ሲጀምር መሆን አትችሉም። ፈኪ ማለት እጅግ በጣም ጠንካራ ብርቱ አትበገሬ ልጅ ናት። ያኔ ወላሂ እንጥላታለን ስትሉ እንደ ብረት ምሰሶ ቁማ ማንነቷን ያሳየቻችሁ እምባዋን ማየት ስትፈልጉ ሳቋን የምታሳያችሁ እንቁና ብርቅ ሴት፣ ወላሂ ጀግና ሴት ናት ፈኪ ማለት ማለት ነው። አንዳንድ ልጆች አላችሁ የምትንኳሸሹ ማለት ነው ተልካሻዎች። እኔ ከእናንተ የሚባስ ደግሞ ብሎ ደግሞ ይሄኛው ነው ማለት ነው ይሄኛው ነው እንዴ ምን ሆነ ነው አንተ ቆይ ወንድ እንደ አይደለ እንዴ ኮስተር አትልም የሆነ ነገር እንኳ ቢኖር እንደዚህ እንደዚህ አትበሉ እንደማለት ነባ ተነካችብኝ ብሎ ሪቁቁ ያዙኝ ጋብዙኝ ከቪዲዮ ጠፋለው የመጨረሻ ቪዲዮ ነው ምናምን አትምጣ ስፈልግ አትምጣ እኛ ምንፈልገው እኮ ምንፈልገው እኛ እኛ የፈኪ ወዳጆች ፈኪን ስለምንወድ ነው አህሙ ፈኪ ፈኪ ጋናልን የምንልህ እኔ ባልልህም የፈኪ ወዳጆች እኔ ብዬ አላቅም። ሲጀመር ደስ ትሉኝ ያላችሁ ብትመጡ ደስ ይለኛል። ግን ግዴታ እንዲህ ቤት ገብቼ ከፈኪ ጋና ብዬ ጽፌ አላቅም። ያኔ ጀመር እኔ ኮመንት ማንም ቤት ያኔ ከስንት አንዴ ካልሆነ በቀር አልጽፍም ያኔ

የፈኪ ወዳጆች ማለት ነው አብሽሩ እንዳይሰማችሁ እኛ የምንፈልገው እሷነቷን ብቻ ነው እንኳን አሁን ዛሬ አይደለም እና ብዙ ሰው ከጎኗ እያለ ያንን ብቻዋን ስትቀር ሌባ ስትባል ዘራፊ ስትባል አጭበርባሪ ስትባል ብቻችንን ቁመን ነበር አይደለም አሁንም አብሽሩ አይዟችሁ ፈኪ እመኑኝ ወደፊት እመኑኝ እመኑኝ ፈኪ ታድጋለች ገና የምታድግ ልጅ ናት ፈኪ ማለት ነው ስለዚህ የዛሬው የዛሬው ስራችሁ የዛሬው ስራችሁ የሌለ ነው ማለት ነው። ለማንኛውም ይሄን ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የፈኪ ወዳጆች ማለት ነው። ፈኪን የምትሉ እስኪልያችሁ፣ እንዴ! የምኑ ሆናችሁ እናንተ! ኧረ ወደዛ ሆሆ፣ አበዛችሁት። ምን ነው ጤፍ ይቆላል? እናልክ እኮ አህመድ ማለት ነው።